ዩቱበሮች በጣም አፈላችሁ ሚስት አልበቃ ብሎ ውሽማ ያዛችሁ። መያዙንስ ያዙ፣ ግን ብትደበቁ፣ ለሚመለከተው ለህፃን ብታስቡ ደግሞ እኮ ይለያል። የቡታጅራዎች ጨርሰው ከሐዲ ጨርሰው ቦቲያፎች የበሉበትን እጅ መልሰው ነጋሾች። ማስመሰል ሲባል በሁሉም ነበረ፣ ዘንድሮ ጠቅልሎ ቡታጅራ ከረመ። ወንዶቹ በለጌ ሴቶቹን መስ አልቃሻ እንደው ምንድን የሆነ የነሱ መጨረሻ? ደግሞ እኮ የሚገርመው ቻናል ከፍቶ ሰጥቶ የቆመ ከጎኑ ከነሱ የቆመ እውነት ሆነ ውሸት፣ ሁሌም ትክክል ነው። ሚስቱን አስቀምጦ ከሌላ ሴት ጋራ ይሽለጠለጥና አስከብርኝ ይላል። ደግሞ ይመጣና ማስከበሩንማ አስከብራህ ነበር። ክብር አይወድልህ አንተ ተደናበር፣ የአገር ባህላችን ወጉን ተወውና ራስክን አስከብር፣ ራስክን ሁንና። አረይቱ በሮች በጣም አፈላችሁ፣ ሚስት አልበቃ ብሎ ውሽማ ያዛችሁ። መያዙንስ ያዙ ግን ብትደበቁ፣ ለሚመለከተው ለሕፃን ብታስቡ። ደሞ እኮ ይለያል የቡታጅራዎች ጨርሰው ከሀዲ ጨርሰው፣ ቦትያፎች የበሉበትን እጅ መልሰው ነካሾች። ማስመሰል ሲባል በሁሉም ነበረ፣ ዘንድሮ ጠቅልሎ ቡታጅራ ከረመ። ወንዶቹ በለጌ፣ ሴቶቹ አልቃሻ። እንደው ምንድን ሆን የነሱ መጨረሻ? ደግሞ እኮ የሚገርመው ቻናል ከፍቶ ሰጥቶ የቆመ ከጎኑ ከነሱ የቆመ እውነት ሆነ ውሸት ሁሌም ትክክል ነው። ሚስቱን አስቀምጦ ከሌላ ሴት ጋራ ይሽለጠለጥና አስከብርኝ ይላል። ደግሞ ይመጣና ማስከበሩንማ አስከብራህ ነበር፣ ክብር አይወድልህ አንተ ተደናበር። የአገር ባህላችን ወጉን ተወውና እራስክን አስከብር እራስክን ሁንና

ዛሬ ትንሽ ግጥም ማዘጋጀች ነበር ማለት ነው። እንደምትወዱ ተስፋ አደርጋለሁኝ። ከወደዳችሁት ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታታኝ። በቀጣይ ባበዴ ግጥም መጣለሁ ማለት ነው። የዛሬው ላይቼ ነው የምመጣው። ታዲያ የዛሬ ላይክ ካረጋችሁ ሼር፣ ኮሜንት ካረጋችሁልኝ የአበዴ ግጥም አዘጋጅቼ ጽፍ ያስቀምጫለሁኝ እመጣለሁ ማለት ነው። ወደዳችኋለሁ። ወሰላም ዓለይኩም ወራህመቱላሂ ወበረካቱ